በእርግጥ ሙሉ በሙሉ በዚህ በምድር ላይ ሆነን መረዳት አንችልም። ኢቨን ቃሉንም እንኳን በተረጎሙላችሁ ያንን ስፍራ የተሰጠንን ስፍራ ኮምፕሬንስ ማድረግ አንችልም። ቢሆንም እንኳን በቃሉ የተገለጸልንን እንደ ባዕለ አእምሮ ካሰብን ይገኛል እና በመጀመሪያ የኖት ዝላችሁ እንደሆነ በእግዚአብሔር ዘንድ ጸድቀን እንገኛለን። እያችኋለሁ ይህንን ሁል ጊዜ ስለሰማ ነው። እንደገና ስንሰማ ይህን ያህል ተመጽን አናዳምጠውም። ግን በሚገባ እንዳልተረዳን እናውቃለሁኝ። አሁንም በዚህ በምድ ላይ እንደሚገባ መረዳት አንችልም። በሁለተኛ ደግሞ ያየነው የልጅነት ስፍራ እንደተሰጠን ልጆች እንደሆንን ሆንን የምለውን ሁልጊዜ አጥብቃችሁ ያዙ። ልጆች ነው የሆንን ልጆች ስንሆን ከባህሪው ተካፍለን ነው የተወለድን፣ ነው ማለት ነው። ሶስተኛ ደግሞ የክርስቶስ መልክ መምሰልን ተሰጥቶናል። ልላችሁ ነው የክርስቶስ መልክ የመጀመሪያ ልጁ ኢየሱስ ክርስቶስን መስለን እንድንወለድ ነው ያደረገው። ይህንን በተለይ በሮሜ ምዕራፍ ስምንት ሀያ ዘጠኝ ላይ ማግኘት ትችላላችሁ። ፊልጵስዩስ ምዕራፍ ሶስት ቁጥር ሀያ አንድ ላይ ማግኘት ትችላላችሁ። ቆሮንቶስ ላይ አንደኛ ሁለተኛ ቆሮንቶስ ሶስት አስራ ስምንት ላይ ታገኛላችሁ። አሁን ያልኳችሁን እነኚህ ቦታ ብቻ አይደለም፣ እዚህ ጋ ግን በግልጽ ተገልጾ ታገኛላችሁ። ክርስቶስን እንድንመስል ያም ሆነ ይህ አሁን በዚህ በምድር ላይ ክርስቶስን የመምሰላችን በአንደኛ መልእክቱ ምዕራፍ ሶስት ላይ ምን እንደምስል አሁን እና እናቅም ነው የሚለው ነገር ግን ክርስቶስ ሲገለጥ እናየዋለን፣ ስናየው እሱ እንደምንመስል የምናቀው ያኔ ነው። እኔ አሁንም በጣም እጅግ ነው የሚያስደንቀኝ የመላእክቶችን መልክ እንድንመስል አይደለም። ወይም ግልጽ ለማድረግ አንዳንዶቻቸው እንዳትቸገሩ እንጂ መላእክቶች የክርስቶስ ኢየሱስ መልክ አልተሰጣቸውም። ዳግም ስንወለድ ከእግዚአብሔር ተወልደን ግን እኛ የክርስቶስን መልክ እንድንቀበል ወይም እንድናገኝ ተደርገን ነው የተወለድነው። እኔ እግዚአብሔር ቃል በግልጽ እንደሚናገረው መላእክቶች ከእግዚአብሔር ተወልደው አይደለም፣ በእግዚአብሔር ተፈጥረው ነው፣ እግዚአብሔር ናቸው። እኛ ግን ልጅነትን ያገኘነው ተወልደን ነው። ይሄ አሁን በዚህ በምድር ላይ እንዳልኳቸው ኢቨን የተረዳሁትን መሀል እንኳን ለመናገር ድፍረት የለኝ። ሰዎች አእምሯችን በጣም ውስን ስለሆነ እራሴ እንኳን ነው የምላቸው። እኔም እንኳን ተረዳው የምለውን ሙሉ በሙሉ ተረዳሁ ማለት አይደለም። ሰማይ ስንሄድ ሁላችን የምንደነቀው በዚህ ምክንያት ነው እዚህ የሰማናቸው በእግዚአብሔር ቃሉ ውስጥ የተማናቸው የሚበሩ የሚገለጹልን በሰማይ ስንሄድ እንደሆነ አረጋግጥላችኋለሁ ስለዚህ በቃላት ትርጉምና አገላለጽ ላይ እንዳትቸገሩ በቃ ሰው በደረሰት የሚመላስ ውጭ ያሉን እንጂ እንዳለ እና መረዳት ይኖርብናል ሰው ከዛ ጋር በማያያዝ በአራተኛ ደረጃ ደግሞ ስንወለድ ከእግዚአብሔር ከራሱ ዳግም ስንወለድ ከእግዚአብሔር መለኮታዊ ባህሪ ከባህሪው ተካፋይ ሆነን እንወለዳለን ይላል። ይሄ በተለይ ሁለተኛ ጴጥሮስ ምዕራፍ አንድ ቁጥር አራት ላይ ታገኛላችሁ። ከመለኮታዊ ባህሪ ተካፋዮች እንድንሆን ተደረግን ነው የሚለው። ባህሪውን ተካፍለን ተወልደናል ማለት ነው። አዶፕሽን ቅድም እንደነገርኳችሁ ማለት ባለፈው እንደነገርኳችሁ ባህሪን ተካፍሎ ስልጣን አያገኝም። ነገር ግን ማንኛውን መብት ሊያገኝ ይችላል። አንድ አዳፕት የተደረገ ወይም ማደጎ የተደረገ ማንኛውም ልጅ ሊኖረው የሚገባውን ስፍራ፣ ስልጣን፣ ማዕረግ፣ ማንነት፣ መውረስን ሙሉ ሊያገኝ ይችላል ግን በምንም አይነት ተአምር ማደጎ ያደረገውን ሰው ባህሪ ተካፍሎ አይወለድም። እኛ ግን ከመለኮታዊ ባህሪ ምንሆንን ተካፍለን ነው የተወለድነው። ባለፈውም እንደነገርኳችሁ አንደኛ ጴጥሮስ ሶሪ አንደኛ ዮሐንስ ምዕራፍ ሶስት ቁጥር ዘጠኝ ላይ ዘሩ በእኛ ውስጥ ይኖራል ነው የሚለው። ከእግዚአብሔር ስለተወለድን ያ የእግዚአብሔር ዘር በእኛ ውስጥ ይኖራል ይላል ያን ቃል በቃል በሰብአዊ ሁኔታ እንዳትወስዱት ነግሬያቸዋለሁ። እዛ ጋ ባህሪ ነው የሚለው በአማርኛችን ዘር የሚለው ዳ ነው። በቂ ነው። በልምምን ልጆች ሆነን አግኝተናል። ራሳችን እንዴት እንደተወለድን ፕሮሰሱን ግን ማረዳታ ስንቀበስ ቅዱስ ከእግዚአብሔር እንወለዳለን ማለት ነው። ይሄ እጅግ የሚያስደንቅ ነገር ነው። ይሄን ግን አንዳንዶች ሰባኪዎች በጣም ጉጉ ከመሆናቸው የተነሳ ከመለኮታዊ ባህሪ ተካፋዮች ሆነናልና እና እኛም መለኮትንን ወደሚለው ሀሳብ መጥተዋል። ይሄ በጣም አደገኛ ነው፣ አደገኛ አስተሳሰብ ነው። ከመለኮታዊ ባህሪ ተካፋይ መሆንና መለኮት መሆን የተለየ ነገር ነው። መለኮት የሆነው ጌታ ኢየሱስ ክርስቶስ ነው፣ መንፈስ ቅዱስ ነው፣ እግዚአብሔር ብቻ ነው። እኛ ከመለኮት ባህሪ ተከፋ ይሆን እንጂ መለኮት አይደለንም። ሰው ይህንን ነገር በሚገባ እንድንረዳ መለኮት እራሱ የሚለውን በደንብ ማየት ይኖርብናል። ምን ማለት ነው መለኮት? ይህንን ሀሳብ በጣም ግልጽ አድርጌ ለመናገር ይሄ የእግዚአብሔር መለኮትነት ወይም የእግዚአብሔር መለኮት ማንነቱን ማየት የምንችለው እግዚአብሔር ቃሉ ውስጥ በጥንቃቄ ገብተን በማየት ነው። እና የእግዚአብሔር መለኮትነት በመጀመሪያ የምናየው ማንነቱን ነው። እግዚአብሔር ማንነት ፐርሰናሊቲ ማለታችን ነው። የእግዚአብሔር ማንነት እሱ እራሱ እንደዚሁ እንዳለ እና ቴኦሎጂ ሚንስ ስለ እግዚአብሔር ማጥናት ማለት ነው እና በዚህ በምድር ላይ ስለ እግዚአብሔር ማንነት ጠንቅቀን መረዳት እንችላለን ማለት አይደለም። ግን እግዚአብሔር በማንነቱ ማንነት ፐርሶናሊቲ ነው። ማንነቱ ኦፍኮርስ ወደፊት የምናየው ነገር ይሄ ነው። በማንነቱ ጽንፈ ዓለምን ሁሉ የሞላ አምላክ ነው። የእሱ ሰብስታንስ ምን እንደሆነ በሚገባ መረዳት አንችልም። ግን ማንነቱን ስላችሁ የእግዚአብሔር ሰብስታንስ አለ። ማንነቱ ይህንን በሁለት ከፍሎ ማየት ይቻላል። ሁለት ሀሳቦች ይዘዋል። አንደኛው ሀሳብ እግዚአብሔር በማንነቱ ባይ ሰብስታንስ በማንነቱ መንፈስ ነው እግዚአብሔር ምንድን ነው? መንፈስ ነው። መንፈስ ምን ማለት እንደሆነ ይገባናል። መንፈስ በአካል እና በቅርጽ አይወሰንም። ነገር ግን በየትኛውም አካል በየትኛውም ቅርጽ ሊገለጽ ይችላል። በፈለገው ቅርጽ በፈለገው አካል መገለጽ ይችላል። በአንዱም ግን አይወሰንም። እዚህ በዮሐንስ ምዕራፍ አራት ቁጥር ሀያ አራት ላይ ከዛች ሳምራዊ ሴት ጋር ጌታ ሲነጋገር የተናገረውን ስለ እግዚአብሔር አስቡ። እግዚአብሔር ምንድን ነው አለ? መንፈስ ነው አለ። ሴትየዋ ያላት ኮንሴፕት እግዚአብሔር በዚህ በሰማሪያ ተራራ ላይ ይመለካል፣ እናንተ አይሁዶች ግን እዛ አይሁድ ወይም እስራኤል ብቻ ነው እግዚአብሔር የሚገኘው ትላላችሁ የሚል ኮንሴፕት እንደዛ አይነት ቴዎሎጂ ያላት እሱ ምን አለ እግዚአብሔር በስፍራ አይወሰንም ማለቱ መንፈስ ስለሆነ በስፍራ አይወሰንም ስለዚህ የምናመልከውም እግዚአብሔርን ሄደን አንድ ቦታ ተሰብስበን ሳይሆን በመንፈስ ነው የትኛውን ቦታ ሆነ ምክንያቱም እግዚአብሔር የትኛውን ቦታ ስለሚገኝ ጽንፈ አለምን በሙሉ የሞላ አምላክ ስለሆነ እግዚአብሔርን ለማምለክ የትኛው ቦታ መሄድ አያስፈልገንም። ስለዚህ እግዚአብሔር መንፈስ ነው የሚለውን በደንብ አድርጋችሁ እንድትገነዘቡ እፈልጋለሁ። የማይጨበጥ የማይዳሰስ፣ በአካልና በቅርጽ የማይወሰን ማለታችን ነው። በሁለተኛ ደረጃ ደግሞ እግዚአብሔር በማንነቱ የህይወት ምንጭ ነው። እግዚአብሔር የህይወት ምንጭ ነው ስንል ህይወት ያለ ሁሉ የተገኘ ከሱ ነው ህይወት ከራሱ ከህይወት ምንጭ ነው፣ ከእግዚአብሔር ነው። እሱ የህይወት ምንጭ ነው ይላል የእግዚአብሔር ቃል። መዝሙር ሰላሳ ስድስት ቁጥር ዘጠኝ ላይ ታገኛላችሁ። እሱ ምንድ ነው? የህይወት ምንጭ ነው ሲል ህይወት ያለው ሁሉ የተገኘው ከሱ ነው ይሄ፣ በእግዚአብሔር ማንነት ውስጥ ያለ ነው፣ የእግዚአብሔር ማንነት ነው። ይሄን ማንም እንደዚህ ሊያደርግ ማንም፣ ይሄ ባህሪ። በሶስተኛ ደረጃ ደግሞ እግዚአብሔር በማንነቱ ወሰን የሌለው ነው። ወሰን የሌለው ስንል እግዚአብሔር በስፍራ አይወሰን ማለታችን ነው። በስፍራ አይወሰንም ስንል በአንድ ጊዜ የትም ቦታ መገኘት ይችላል ማለት ነው። ይህን ጽንፍ ዓለም በሙሉ እግዚአብሔር አምላካችን ጽንፍ ዓለሙን በሙሉ የሞላ ነው ስንል ስፍራ የለውም ማለታችን ግን አይደለም። ቤተ መቅደስ አለው፣ ዙፋን አለው። እንኳን ደርሳን ቤተ መቅደስ አለው፣ ዙፋን አለው። ነገር ግን በዛ አይወሰንም። ጽንፍ ዓለሙን በሙሉ በአንድ ጊዜ የትኛውም ቦታ ሊገኝ ይችላል። እዛ ቆሮንቶስ ላይ ምዕራፍ ሶስት ቁጥር አስራ ስምንት ላይ ስለ ጌታ የሚናገረው ይሄ ነው። ጌታ መንፈስ ነው እና መንፈሱ ባለበት የክርስቶስ መንፈስ ያለው ነፃ ሆኗል እያለ ይናገራል። መንፈስ ነው ክርስቶስ እዛ። በነገራችን ላይ አንዳንዶቹ ግራ የተጋቡ አሉ። ጌታ መንፈስ ነው ሲል ጌታ መንፈስ ነው ማለት ነው። እግዚአብሔር መንፈስ እንደሆነ አሁንም ክርስቶስ መንፈስ ነው። አንዳንዶቹ እንደሚመስላቸው ጌታ መንፈስ ነው የሚለው ዘወር አርገው ጠምዘዝ አድርገው መንፈስ ቅዱስን ነው የሚናገረው ነው የሚሉ ኖ መንፈስ ጌታ ነው አለ። ከዛ ቢሆን ማንን ማለቱ ነው? ማንን ማለቱ ነው? ጌታ የሆነው ማንን ነው? መንፈስ ነው ማለት ነው። መንፈስ ጌታ ነው የሚል ከሆነ ግን ጌታ ካለ መንፈስ ነው ካለ ለኩት እግዚአብሔር አምላካችን በስፍራ የማይወሰን ነው ስንል እግዚአብሔር ስፍራ የለውም፣ ዙፋን የለውም፣ መቀመጫ የለውም፣ ቤተመቅደስ የለውም ማለታችን አይደለም። እንዲሁ በአየር ላይ እንደደመና ብትናርጋቸው እንደዛ እንዳታስቡ። ቤተመቅደስ አለው፣ ዙፋን አለው እግዚአብሔር። ነገር ግን በዛ ስፍራ አይወሰንም። ያም ቤተ መቅደስ እና ያም ራሱ ዙፋኑ፣ በነገራችን ላይ እንደዚሁ አንድ ትልቅ ዙፋን አታስቡ። ሰማይ ምድሩን የሞላነው ዙፋኑ ነው። ሰማይ ምን ነች ያለ እግዚአብሔር፣ መቃጭ ዙፋኔ ነው። ምድር ደግሞ ምንድን ናት? ገና ይህንን አልተረዳንም ወገኖች። እንዲሁ ቃሉን እንወቀው እንጂ በዚህ መልኩ እግዚአብሔርን ገና አላወቅ ነው። ሰማይ ዙፋኑ የሆነ አምላክ እስቲ አስቡት። ምድር የእግሩ መረገጫ የሆነውን አምላክ እስቲ አስቡት። እንግዲህ እግዚአብሔር በማንነቱ እንደዚህ ነው ማለት ነው የእግዚአብሔር ራሱ ሰብስታንስ የእግዚአብሔር ራሱ ማንነቱን በዚህ መልኩ ልንረዳ ይገባናል ማለት ነው። እግዚአብሔር ወሰን የለውም። ሰማይ ምድርን የሞላ ማን ነው? እግዚአብሔር ነው፣ በማንነቱ ነው። ልብ በሉ። በአራተኛ ደረጃ ደግሞ እግዚአብሔር በማንነቱ መነሻና መድረሻ የለውም። ምን ማለት ነው? ዘላለማዊ ነው ለማለታችን ነው። እግዚአብሔር ያልነበረበት ጊዜ የለም፣ የማይኖርበትም ጊዜ የለም። ከዘላለም እስከ ዘላለም እግዚአብሔር ይኖራል። በዓመታት በዘበናት የማይወሰን ዘበናትና ዓመታትን የማይቆጥር ዘበናት ዓመታት የምንቆጥር እኛ ነን። በሰማይ በእግዚአብሔር ዘንድ ዘበናት ወራት ዓመታት እንደማይቆጥሩ የምታውቁ ይመስለኛል። ስለሆነ እግዚአብሔር በማንነቱ ነው። ልብ በሉ በማንነቱ እግዚአብሔር ወሰን የለውም። አሁን ስለ ባህሪው እናያለን። ስለ ማንነቱ ነው። ቅድም እንደነገርኳችሁ ስለ እግዚአብሔር ስናስብ በሁለት ከፍለን ነው የምናየው ብያለሁኝ። የእግዚአብሔር ማንነት ለብቻው እናያለን። አራት ነገሮችን ሰጥቻችኋለሁ። በዚህ ወሰናል ማለት ግን አይደለም። ያል እንያዝ እንጂ እግዚአብሔር እንደ ለካም አይደለም። ይሄ አሁን የነገርኳችሁ ማንነቱ ነው። የእግዚአብሔር ሰብስታንሱ ራሱ አሁን የምነግራችሁ ይሄ ባህሪው ደግሞ፣ በማንነቱ ላይ የተመሰረተ ባህሪ ያለው ባህሪ። ይህንንም ባህሪ በአራት ከፍለ ነው የምንመለከተው። በአንደኛ ደረጃ በስፍራ በፍጥረ ስራ ይቅርታ የተገለጠ እንደነገርኳቸው እግዚአብሔር ባህርያት ባህርያት ባህሪው እግዚአብሔር አሁንም በማንነቱ ላይ የተገለጠ ነው ብያችኋለሁ። በማንነቱ ላይ የተገለጠ ነው ሰ እግዚአብሔር በባህሪው በባህሪው በስፍራ ወይም ደግሞ ስፍራዎችን በመፍጠር ወይም ፍጥረትን በመፍጠር የተገለጠ ባህሪ አለ። ስፍራ ስላችሁ ሰማይም ስፍራ አለው በነገራችን ላይ ምድርም ስፍራ አለው። ስለዚህ እግዚአብሔር በዚህ በስፍራ ወይም በፍጥረ ስራ ውስጥ የተገለጠ ምን አለው? ባህሪ አለው። እነኚህ ዋና ዋና አራት ነገሮችን ይዟል። በፍጥረ ስራ የተገለጠው የእግዚአብሔር ባህሪ ባህሪ ነው። አሁን ስለ ማንነቱ አይደለም የምንነጋገረው ስለ ባህሪው ነው። ስለዚህ አንደኛው በፍጥረ ስራ ስንል ስፍራ የማይወሰን ቅድም እንደነገርኳችሁ ኳችሁ በባህሪው ላይ በማንነቱ ላይ ተመሰረተ ስለሆነ የእግዚአብሔር ባህሪ ነምበር ዋን በስፍራ የማይወሰን ነው ማለት ነው። ይሄ በስፍራ የማይወሰን ነው የምንለው የእግዚአብሔርን ምን ማለታችን ነው? ባህሪ ማለታችን ነው። በምን ተገለጠ? በፍጥረት ስራ ውስጥ ፍጥረትን በመፍጠሩ የተገለጠው ባህሪ ነው። ስፍራ የሚባል ነገር ባይኖር ኖሮ ልብ እንድትሉ እፈልጋለሁ። እግዚአብሔር በስፍራ አይወሰንም ማለት አንችልም። ኬት አምጥተን እስኪ ስፍራ እንደሌለ አድርጋችሁ አስቡ። ምንም ስፍራ የለም ሰማይም በምድርም ስፍራ የሚባል ነገር ከሌለ እግዚአብሔር በስፍራ አይወሰንም ማለት እንዴት አርገን እንዴት አድርገን እናስባለን? ማሰብም አንችልም። ሶ ይሄ የእግዚአብሔር በፍጥረት ስራ ውስጥ የተገለጠው አንዱ ባህሪው እንግዲህ ምንድን ነው? በፍጥረት ስራ የተገለጠ ይሄ አንዱ በስፍራ የማይወሰን ነው ብያችኋለሁ። በስፍራ ይወሰን ነው። ሁለተኛ ደግሞ ሁሉን አዋቂ ነው። ይህን እኮ እናውቀዋለን። እግዚአብሔር ሁሉን አዋቂ ነው። መዝሙራችን፣ ስብከታችን ግን ምን ማለት እንደሆነ በፍጹም የተረዳን አይደለን። እግዚአብሔር ምን ያህል ሁሉን አዋቂ እንደሆነ ብዙ የተረዱ አይመስለኝም። ይሄ ቢሆን ኖሮ ክርስቲያኖች እየተደበቁ እግዚአብሔርን አንዳንድ ነገር ማድረግ ባልተገባቸው ባቆሙ ነበር። እግዚአብሔር ወገኖች ከሱ የተሰፈረ ምንም የተሰወረ ነገር ስለሌለ በፍጹም አይዘበትበትም፣ አይሸወድም። መሸወድ ታውቃላችሁ? ሰው ሰውን ሊሸውደው ይችላል። ሰው በሰው ላይ ሊዘብት ይችላል። አቅብኝ አይደርስብኝም አይረዳም ብሎ። እግዚአብሔር ግን አይሸወድም። ማስረጃ አይፈልግም ለማወቅ፣ በራሱ ሁሉን የሚያውቅ ስለሆነ፣ ይሄ ባህሪው ነው። ይሄ ባህሪው ምን አይነት ባህሪ ነው? በፍጥረት ስራ የተገለጠ ባህሪው ነው ማለት ነው። ሁሉን አዋቂ ነው በምንልበት ጊዜ የሚታይ ነገር ብቻ ሳይሆን የማይታይም ነገር አለ። ያን ሁሉ እግዚአብሔር ያውቃል ማለት የቻል ነው። እግዚአብሔር በፍጥረት ስራ ውስጥ የተገለጠው ባህሪ ስለተረዳን ነው ማለት ነው። ሶስተኛ ደግሞ እግዚአብሔር ሁሉን ቻይ ነው እንላለን። ሁሉን ቻይ ነው እኮ እንዳልኳቸው መዝሙራችን በተለይ ቤት ስለሚገጥምልን የብዙ መዝሙሮች እዚጋ ነው የለህማ ቻ አንተ ብቻ ሁሉን ቻይ አንተ ብቻ ቻ ቻ ቻ ሞልቷል። ግን ምን ማለት ነው ይሄ? እዮ በአንድ ጊዜ ሲከራከር ከጓደኞቹ ጋራ እግዚአብሔር ሁሉን ቻይ ነው እያለ ሲናገር ነበር። ሁሉን ቻይ ነው እያለ እንደገና መልስ ያደርግና ዳኛ፣ ትክክለኛ ዳኛ ባገኝ ከእግዚአብሔር ጋር አከራከራለሁ ብሏል ሊረታው ግን ትክክለኛ ዳኛ የት ይገኛል? እዮ እራሱ ነገር ግን አንድ ጊዜ እግዚአብሔር ሲናገረው ምን እንዳለ ታውቃላችሁ? ቃሉን በግላችሁ ብታነብ ጥሩ ነው። መናገር እንዴት፣ ተናግር ያለውኝ እንዴት፣ መልሰው አለው አለ፣ ጸጸታለሁ፣ መሬት ላይ ወድቄ አመድ ለብሼ ጸጸታለሁ ስለተናገርኩት ይልና፣ ምዕራፍ አርባ ሁለት ላይ ብዙ ጊዜ ይጠቀሳል። ምን አለ እዛ ጋር? እግዚአብሔር ሁሉን እንደምትችል አሁን አውቄያለሁ፣ ሁሉን እንደምትችል ሀሳብህ ከቶ እንደማይከለከል አውቄያለሁ አለ። መቼ? እግዚአብሔር ሲገለጥለት ያኔማ ሰዎች በነገሩ የነበረ ስናገር የነበረው ነው የሚለው አሁን ግን አይኔ አይታሃለችው ካለ በኋላ ሁሉን ቻይ እንደሆንክ ሀሳብህ እንደማይከለከል አውቄያለሁ። ሌላም ቦታ የተናገረው እኮ አለ። እግዚአብሔር ትልቅ ነው። እኛም አላወቅ ነው። እግዚአብሔርን ታውቃለህ? አዎ እኔ እግዚአብሔርን አውቃለሁ። ጌታን ታውቃለህ? አዎ ምን አለ ነው የምናውቀው? እንደ እንደእውነቱ ከሆነ ማወቅ የሚገባን ቅንጣት ታውቃላችሁ? ቅንጣት ያን ያህል አላወቅ ነው። ይህን ሰማይ ምድርን የሞላውን ሙሉ በሙሉ ማወቅ ቀርቶ ቅንጣት የሱን ቅንጣት የምታል ነገር ገና አላወቅ ነው። ብናውቀው ኖሮ እንደዚህ ዘና ብለን እንደማንም ሰው አንኖርም ነበር በፍርሃት በመንቀጥቀጥ በቃሉ ውስጥ ለመኖር እንተጋ ነበረ። ባጭሩ የእግዚአብሔር ሁሉን ቻይነት የተገለጠው በምንድን ነው ብትሉ በፍጥረት ስራ ውስጥ ነው። ፍጥረት ባይኖር ኖሮ እግዚአብሔር ሁሉን ቻይ ነው ማለት አንችልም። ከምን ጋር አነጻጽረን? አሁን ፍጥረትን ስላየን ከዋክብት ትሪሊየን እንደ ትሪሊየን ከዋክብቶች አሉ። በአጸባችን፣ በምድራችን ላይ ያለውን እንኳን ብንመለከቱ ብትመለከቱ የሚያስደንቅን ይህን ሁሉ ወደ መኖሪያ ያመጣ። ኢ ኢዝ ጀስት ግሬት ሁሉን ቻይ ነው። በአራተኛ ደረጃ ደግሞ እግዚአብሔር የማይለወጥ ነው። በማንነቱ አይለወጥም ማለት በባህሪው በማንነቱም አይለወጥም። ኦፍኮርስ ኮርስ በባህሪውም የሚለወጥ ባህርይ የለውም። እናንተ እስራኤል እና እናንተ የጠፋችሁ አይደላችሁም እኔ አልለወጥም ብሎ ተናግሯችኋል። እናቱም ለውጥ ብዙውን ጊዜ ከውጫዊ ግፊት ስለሚመጣ እግዚአብሔር የሚለውጠው ውጫዊ ነገር የለውም። ይህንን በደንብ አድርጋችሁ እንድትገነዘቡ ይፈልጋለሁ። በቀጥለን የምንመለከተው ደግሞ አሁን የነገርኳችሁ በፍጥረት ስራ ውስጥ የተገለጸውን ባህሪውን ነው። ፍጥረትን ሲፈጥር የተገለጠውን ባህሪ ነው። ይሄን ሁሉንም ጨርሼ አስረድቻለሁ ማለት ግን አይደለም በፍጥረት ስራ ውስጥ የተገለጠውን ገና ሰማይ ሄደን ነው የምናየው፣ ግን ሰማው ዋና ዋናዎቹ እነግራችኋለሁ። ቀጥለን የምናየው ደግሞ በማዳን ስራ ውስጥ የተገለጠ የእግዚአብሔር ባህርይ አለ። በፍጥረት ስራ ውስጥ የተገለጠ አለ፣ በማዳን ስራ ውስጥ የተገለጠ የእግዚአብሔር ባህርይ አለ። ይሄ ልብ እንድትሉ እፈልጋለሁ። ይሄ የእግዚአብሔር በማዳን ስራ ውስጥ የተገለጠው ባህሪ ብዙ ገጽታዎች ብዙ መልቲ ሚሊዮን ዳይሜንሽንስ አሉት። ያን ሁሉ አሁን ልነካከው አልችልም። ደግሞ ማንም ሰው በምድር ላይ ሊደርስበት አይችልም። ሆኖም ዋና ዋና ነገሮችን አትሊስት ማወቅና መረዳት ይኖርብናል። በማዳን በማዳን ስራ ውስጥ የእግዚአብሔር ባህሪ የተገለጠው የእግዚአብሔር ባህሪ ነው። አንደኛ ቅድስናው ነው። ቅድስና ወይም ቅዱስ እግዚአብሔር ያሰኘው በማዳን ስራ ውስጥ ስለተገለጠው ባህሪ ነው እንጂ ማዳን ስራ ባይኖር ኖሮ እግዚአብሔር ማዳን ወይም ባድን ኖሮ ከምንድን ነው የሚያድነው? ከምን? እሱ ቅዱስ ስለሆነ ከማይመስለው የተለየ ስለሆነ የማይመስለውን በኃጢአት የተበከለውን ዓለም አዳነ። ስለዚህ የእግዚአብሔር ቅድስና የተገለጸው በማዳን ስራ ውስጥ ነው። እየሰማችሁ ነው? ሌትሚ እንደው ክሊል ላያድርግላችሁ። ኃጢአት ከመኖሩ በፊት ሰው በኃጢአት ከመውደቁ በፊት ሁሉም እንደ መላእክት ሆኖ በሚኖርበት ዘበን፣ በዛ ዘበን ስለ ቅድስና መናገር ይቻላል አይቻለም? ለምን ሁሉም የተቀደሰ ነው። ነገር ግን አሁን ቅድስና የሚለው ባህር ያገኘ ነው እግዚአብሔር በማዳኑ ነው ከሱ ከማይመስለው የተለየ በመሆኑ እግዚአብሔር ቅዱስ ነዋል፣ እንጂ በፊትም ለዘላለም እስከ ዘላለም እስከ ዘላለም እስከ ዘላለም ቅዱስ ነው። ዶን ፎርጌት፣ የምነግራቸው ነገር በቃላት ጨዋታ ውስጥ ሚስ እንዳታረጉ ፖይንቴን። እግዚአብሔር ከዘላለም እስከ ዘላለም ምንድ ነው? ቅዱስ ነው። አሁን የምነግራችሁ እግዚአብሔር ቅዱስ ነው ስላችሁ በማዳን ስራ ውስጥ ተገለጸ ልላችሁ ፈልጌ ነው። ቅዱስ መሆኑ በማዳን ስራ ማንን በማዳን የጠፋውን የሰው ልጅ ለምን ከሱ የተለየ ሆነ ፍጥረት ከሱ የተለየ ሆነ ስለዚህ በማዳኑ ው እግዚአብሔር ቅዱስ ነው መባል ተጀመረ ያለ ቅድስና እግዚአብሔር ማየት አይቻልም መባል ተጀመረ ልላችሁ ነው ስለዚህ በማዳን ስራ ውስጥ የተገለጸ እግዚአብሔር ምን አለ ቅድስና አለ በሁለተኛ ደረጃ ደግሞ እግዚአብሔር በማዳን ስራ ውስጥ የተገለጸው ባህሪው ጽድቅና ፍትህ ነው። ጽድቅና ፍትህ እርግጥ እነኝን አንለያያቸውም እና ጽድቅ በምንልበት ጊዜ ልብ እንድትሉ እፈልጋለሁ የእቅዱን ትክክለኝነት ሲያመለክት ነው። እግዚአብሔር ሲያቅድ እቅዱ ምንጊዜም ቢሆን ምንድን ነው ትክክል ነው ማለታችን ነው። እንደገና ደግሞ ፍትህ በምንልበት ጊዜ ፍትህ በምንልበት ጊዜ ባቀደው መሰረት መስራቱን መፈጸሙን ነው ማለት ነው። እዚህ መዝሙር ላይ ታገኛላችሁ። መዝሙር 89 እና 87 ቁጥር ሁለት ላይ ተመሳሳይ ቃል ነው የሚናገረው። እዛ ጋ ጽድቅና ፍትህ የዙፋንህ መሰረት ነው ይላል። የሚለያዩ አይደሉም። ነገር ግን አሁን እንዳልኳችሁ ጽድቅ በምንልበት ጊዜ እቅዱን ትክክል መሆኑን ነው፣ እቅዱ የሚያሳየን እንደገና ደግሞ ፍትህ በምንለው በአቀደው መሰረት መስራት ነው። ለዚህ ነው በምድር ላይ ፍትህ የለም የሚባለው። ነው ወይ እናቱም ትክክለኛ ህግ ግን ፈጽሞ የሚሰራ ማንም የለም በምድር ላይ። እግዚአብሔር ግን እንዳቀደው ይሰራል ማለታችን ነው። በአራተኛ ደረጃ ደግሞ የእግዚአብሔር በስራ የተገለጸው ባህሪ መልካምነት ነው። መልካምነት ይህ መልካምነት የሚለው አነፃፃሪ ቃል ነው። ምንም የእግዚአብሔር መልካምነት የሚገልጽ ቃል ስለሌለ ነው። መልካም ነው ስንል መልካም ነው፣ ጥሩ ነው፣ እጅግ በጣም ጥሩ ነው፣ እጅግ እጅግ በጣም ጥሩ ነው ብለን አነፃፅረን የምንናገራቸዋለሁ። በማነፃፀር እግዚአብሔር እንደዛ ነው ማለት አይደለም። ምንም እግዚአብሔር አምላክ ውስጥ ልብ እንድትሉ እፈልጋለሁ። በእግዚአብሔር መልካምነት ውስጥ ገደብ የሌለው መልካምነት አለ። ይሄ መልካምነት ብዙ ነገሮችን ያዘ። መልካምነቱ ግን በጣም ልል የሆነ ቃል ነው። ይህን የሚተካ ቃል ምንም አላገኘም። በዓለም ያለውን ሁሉ ቃላት እን ደርቤ ደራርቤ ደርቤ ቀንሼም ደምሬም አባዝቼም የእግዚአብሔር መልካምነት የምገለጽበት ቋንቋ የለም፣ በምድር ላይ የለም። ግን ስም የምለውን ነገር ከተረዳችሁ፣ ይሄ መልካምነቱ ምን ይዟል ብትሉ የእግዚአብሔር ፍቅር እዛ ውስጥ አለ። በመልካምነቱ ውስጥ ፍቅር ስንል ሁልጊዜ መልካም ማድረግን ማሰብ ነው። ፍቅር ከዛ ውጭ አይደለም። ሁልጊዜ እንደገና ደግሞ መልካምነቱ ቸርነትን የያዘ ነው። ቸርነት ከመጥን በላይ መታገሱን ያሳያል። ከመጥን በላይ ገደብ የለውም። ለቸርነቱ የምንለው ለዚህ ነው። እንደገና ምሕረቱ ምሕረቱ የት ነው የሚገኘው? መልካምነቱ ውስጥ ነው። የእግዚአብሔር ምሕረት በመልካምነቱ ውስጥ ታገኙታላችሁ። እውነት ይህ አንጻራዊ የሆነ እውነት አይደለም። ይህ ውሸት ነው፣ ይሄ እውነት ነው በሚለው በዛ ልኩ እንዳታዩ። የእግዚአብሔር እውነት ዘላለማዊ ነው፣ ፍጹም ነው። እንደውም ጌታ የሱስ ክርስቶስ እውነት እኔ ነኝ ብሎ ገልጿል። እሱን አሁን በዚህ መልኩ በዚህ አሁን በአጭር ጊዜ ልገልጽላችሁ አልፈልግም። ሆኖም የት ነው የምታገኙት? መልካምነቱ ውስጥ ነው። መልካምነቴን ሁሉ ይዞ ተመልከቱ። መልካም የሚለው ቃል ምን ያህል ጠባብና በጣም ልል እንደሆነ እንድታስቡ እፈልጋለሁ። እነኚህ ነገሮች እንደገና በደንብ እንድታዩ እፈልጋለሁ። ከመለኮታዊ ባህሪ ተካፋይ ስለመሆኑ የምንነጋገረው እየተነጋገን ያለነው መለኮት የሚለውን በሁለት ከፍለናል። የእግዚአብሔር ማንነቱ እራሱ በማንነቱ በአራት ከፍለን አይተናል። እንደገና ደግሞ የእግዚአብሔርን መለኮታዊነት በባህሪው አይተናል። እግዚአብሔር ባህሪው መለኮታዊ ባህሪውን አይተናል። በአራት ከፍለን አይተናል። በዚህ ባህራት ውስጥ ደግሞ የእግዚአብሔርን እንደነገርኳችሁ እየከፋፈል ያያናቸው እነህ ቬሪ ኢምፖርታንት የሆኑ ነጥቦች አሉ። ስለሆነ ቀጥለን የምንመለከተው ከመለኮት ባህሪ ተካፋይ ስለመሆን የሚል ነው ዋና ሃሳባችንና ከየትኛው የመለኮት ባህሪ ነው የተከፋልነው? ከማንነቱ ነው ወይ? ስለ ማንነቱ ቅድም ነግሬያቸዋለሁ። ማንነቱን አይተናል በመጠኑ የተወሰደ ነው። እንደገና ደግሞ የእግዚአብሔር ባህሪ አይተናል። ባህሪው ማንነቱ አለ ባህሪ አለ። ያ እግዚአብሔር ባህሪ በሁለት ከፍለን አይተናል፣ በማዳን ስራ እንደገና ደግሞ በፍጥረት ስራ ውስጥ አይተናል። አሁን ሄደን ሄደን ሄደን የተመለከትነው በመጨረሻ የእግዚአብሔርን መልካምነት አይተናል። እና ቀጥለን የምንመለከተው እንግዲህ ከየትኛውም መለኮታዊ ባህሪ ነው ተካፋዮች የሆን ነው የሚለውን ተመልሰን ከረፍት እናየዋለን። እግዚአብሔር ባርካችሁ።